አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም የተከበረ የተባረከ የሰኒወር ሌሊቱ አጭር መዓልቱ ረዥም ነው። ይህም ማለት ቀኑ 15 ሰዓት ነው፣ ሌሊቱ ደግሞ ዘጠኝ ሰዓት ነው። በዚህ ች ቀን የተከበረና የተቀደሰ ከያይቆብ ከአስራ ሁለቶቹ ልጆች አንዱ የሆነ የዮሴፍና ባለቤቱ አስኔት አረፉ። ዮሴፍ በወንድሞቹ ወደ ግብፅ የተሸጠ ነው። ታዲያ እግዚአብሔር ሞገስን ሰጥቶት በግብፅ ፈርዖን በቢጢፋራ ቤት ከፍ ከፍ ያደረገውና ሞገስን ያስገኘው ነው። በዚያም የጲጢፋራ ሚስትን ዘሙት እንተኛ ባለችው ጊዜ አልዘሙትም፣ ሰው በያየኝ እግዚአብሔር ያየኛል ብሎ ዝሙትን የተጸየፈ ታላቅ ሰው ነው። በኋላም ዳግመኛ ወደ እስር ቤት ገብቶ ከእስር ቤት ከወጣ በኋላ በጲጢፋራ ቤት ላይ ሞገስ አስገኝቶት ረሃብ ድርቅ በሆነ ጊዜ አባቱንና ወንድሞቹን ከረሃብ የታደገ ታላቅ ጥበበኛ እግዚአብሔርን የሚፈራ እግዚአብሔርን የያዘ ጻድቅ ሰው ነው። ታዲያ ብዙ ዘመናት በግብጽ አገር ሲያስተዳድር ከቆየ በኋላ እግዚአብሔርን በሕይወቱ ሲሰብክ ከቆየ በኋላ ከባለቤቱ ካስኔት ጋር በዛሬው ዕለት የእረፍታቸው መታሰቢያ ሆኗል። ሰላም ለዮሴፍ ዘተብህለ አምሳሉ ለእግዚአብሔር መላከ ኃይሉ ለዝ ጠቢብ ጸዋሪተ እንቆ መዝገበ ብእሉ እንተይእቲ ማርያም ይብሉ መምህራነ ሚስጥር ወጥበበ ኩሉ። ዳግመኛ በዛሬ ሁለት ሰኔ አንድ በዓለ ጰራቅሊጦስ ነው። ይህም ሐዋርያት በጽራጽዮን በኢየሩሳሌም በማርቆስ እናት በማርያም ቤት ተሰብስበው ሳሉ መንፈስ ቅዱስ በእሳት አምሳል በእያንዳንዳቸው ላይ የወረደበት ቀን ነው። ይህም የቤተ ክርስቲያን ልደት ተብሏል። ምክንያቱም በዛሬው እለት ሰባ ሁለት ቋንቋ ተናጋሪ የሆነ ሐዋርያት ወንጌልን ላለም ለአለም ሰብከዋልና ቤተ ክርስቲያን በዓለም ተሰብካለችና። በእውነት የሐዋርያት በረከታቸው ረዴታቸው ይደርብን። ሰኔ አንድ ቀን የሚከበሩ አመታዊ የቅዱሳን በዓላት፦ አንደኛ ቅዱስ ዮሴፍ ጻድቅ ያይቆብ ልጅ፣ ሁለተኛ እናታችን አስኔት የቅዱስ ዮሴፍ ሚስት፣ ሶስተኛ ቅዱስ ለውንቴዎስ ክቡር ሰማአት አራተኛ ቅዱስ ቢፋሞን ሰማአት አምስተኛ ቅዱስ ቆዝሞስ ሰማዕት። ወርሃዊ በዓል እናታችን ቅድስተ ቅዱሳን ልደታ ማርያም የእናታችን የቅድስት ድንግል ማርያም አማላጅነት የቅዱሳን ሰማይታት ምልጃ ጸሎት፣ የአምላካችን የኢየሱስ ክርስቶስ ምሕረትና ይቅርታ አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።